መንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላዊቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በሰሞነ ሕማማት የሚጸለዩ ጸሎቶችና የማይጸለዩ ጸሎቶች የትኞቹ ናቸው በሚል ርዕስ እና እንዲሁም አስገራሚና አሳዛኙን የጌታችንን አስራ ሦስቱን ሕማማተ መስቀልና አምስቱን ቅንዋተ መስቀል እንመለከታለን። ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱን መቤት ልጆች ሰሞነ ሕማማት የምንለው በጌታችን ላይ የሞት ምክር የተመከረበትና ጌታችን በሰው ሕሊና በመላእክት ልቦና የማይታሰበውን ስቃይ ተቀብሎ በመከራና በሕማማት የሞተበት ወይም የተገደለበት ሳምንት ነው። ስለዚህ ሳምንቱ ሰሞነ ሕማማት የሚለውን ስያሜ ያገኘው ጌታ በተቀበላቸው ሕማማት ነው። ከሰሞነ ሕማማት ጋር በተያዘ ብዙዎቻችን ሕማማተ መስቀል ብለን የምንጠራቸው 13ቱ ሕማማተ መስቀልና አምስቱ ቅንዋተ መስቀል ናቸው። በነገራችን ላይ አስራ ሦስቱ ህማማተ መስቀል እና አምስቱ ቅንዋተ መስቀል የምንላቸው እጅግ በጣም ዘግናኝና ከባድ ናቸው። 13ቱን ህማማተ መስቀልና አምስቱን ቅንዋተ መስቀል ስናውቅ ነው የጌታ ህማም ስቃይና መከራ የምናውቀው። 13ቱን ህማማተ መስቀልና አምስቱን ቅንዋተ መስቀል ስናውቅ ነው ጌታችን ለእኛ የከፈለውን የደምና የየት ዋጋ የምናውቀው። 13ቱ ሕማማተ መስቀልና አምስቱን ቅንዋተ መስቀል ካላወቅን በእውነትም የጌታን ሕማም ስቃይና መከራ አናውቅም፣ ልንረዳውም ሊገባንም አይችልም። እስኪ 13ቱ ሕማማተ መስቀልና አምስቱ ቅንዋተ መስቀል የሚባሉት የትኞቹ ናቸው የሚለውን እንመልከት። አንደኛው በብረት ሐብል ወይም በሰንሰለት የኋሊት ወይም የፊጥኝ መታሰሩ ነው። ይህም መጋፊያና መጋፊያው ማለትም ከወደ ኋላው ያለውን የትከሻው አጥንት ብራኳው እስኪገጥም ድረስ ነው የታሰረው። ሁለተኛው በጡጫ በቡኛ በቡጢ አፍንጫው ደም በደም እስኪሆን ድረስ አፍንጫውን መመታቱንና አናቱን መኮርኮሙ ነው። ሶስተኛው 65 ጊዜ ከግንድ ጋራ ወይም ከምሰሶ ጋራ መጋጨቱ ነው። አራተኛው ፊቱን በጥፊ መመታቱ ፊቱ ላይ ምራቅ መተፋቱና 120 ጊዜ በድንጋይ ፊቱን መመታቱ ነው። አምስተኛው 365 ጊዜ በዱላ በዘንግ አናትና መላ አካላቱ መደብደቡ ነው። ጌታችን አንድ ጊዜ የተመታበት ዱላ ብቻ አንድ ሰው ወዲያው ይገድላል። እነሱ ግን 365 ጊዜ ነው በዱላ የደበደቡት አናቱን በዘንግ የመቱት። ስድስተኛው ጺሙን መነጨቱ ነው። ይህም 80 ጊዜ እየተፈራረቁ ጺሙን ነይችተውታል። ሰባተኛው ስጋው እስኪበጣጠስ ደሙ እስኪፈስ ድረስ 6666 ጊዜ መገረፉ ነው። ጌታችን የተገረፈበት ጅራፍ ወይም ጠፈር ጫፉ ላይ ድቡልቡል ብረት ሆኖ ዙሪያውን እንደ ሚስማር እሾካማ ብረት ያለው ነው። በሱ ነው የገረፉት። አንዴ በዛ ሲገርፉት የብረት አሎሎ የመሰለው እሾካማው ብረት ወደ ስጋ ውስጥ በመግባት ስጋውን ቦጭ ቆት ይዞት በመውጣት ደሙን በማዝራት ክፉኛ ይጎዳው ነበረ። ስምንተኛው የእሾህ አክሊል በራሱ ላይ የደፉበት ወይም ያቀዳጁት ነው። ይህንንም አንጥረኛ ጋራ በትእዛዝ አሰርተው ዙሪያውን አናትን በስቶ የሚገባ የብረት ወረንጦ አድርገውበት ነው የጌታ ራስ ላይ ያስቀመጡት። ዘጠነኛው በምድር ላይ 136 ጊዜ መውደቁ ወይም በአፍጤሙ መደፋቱ ነው። አይሁድ ጌታችንን ከፊትና ከኋላ ከግራና ከቀኝ አስረው የፊተኞቹ ሲጎትቱት የኋለኞቹ ይለቁታል፣ የኋለኞቹ ሲስቡት የፊተኞቹ ይለቁታል። እንዲህ እያደረጉ ነው መሬት ላይ የጣሉት። አስረኛው በእግር አይሁድ መረገጡ ነው። ጌታችን በልቡ ወይም በደረቱ መሬት ላይ ሲወድቅ በጀርባው ይረማመዱበታል፣ በጀርባው ሲወድቅ በልቡ ወይም ደግሞ በደረቱ ላይ ይረማመዱበት ነበረ። አስራ አንደኛው መራራ ሐሞትና ሆምጣጤ መጠጣቱ ነው። መራራ ሐሞት የተባለው ጉሮሮ የሚሰነጥቅ ከርቤ የተቀላቀለበት ነው። ሆምጣጤ ደግሞ የቆየና የሚመር የኮመጠጠ የሚያሰክር የወይን ጠጅ ነው። ከርቤ የተቀላቀለውን መራራ ሐሞት ላይ ሆምጣጤውን ጨምረው በሰፍነግ አጠጡት። ሰፍነግ ማለት መራራውን ሐሞትና ሆምጣጤውን የጨመሩበት ዕቃ ነው። አይሁድ ክፎች ስለሆኑ ጌታችንም ጥሩ የሆነ የወይን ጠጅ ያጠጣ ነው እንደሆነ የችንካሩ መከራ ሕማም፣ ሥቃይ አይሰማውም፣ በዚህም ያለ ጻር ያለ ጋር ያለ ሥቃይ ይሞታል ብለው በክፋት አስበው የወይን ጠጅ አላጠጡትም። ዐሥራ ሁለተኛው መስቀሉን ተሸክሞ መንገላታቱ ነው። ይህም ከጲላጦስ አደባባይ ወይም ከሊቶስጥራ እስከ ጎልጎታ ወይም እስከ ቀራኑ ያለው ነው። 13ኛው በመስቀል መሰቀሉ ነው። እነዚህ በዝርዝር የነገርኳችሁ ጌታችን የተቀበላቸው 13ቱ ሕማማተ መስቀል ናቸው። ስለዚህ በሰሙነ ሕማማት ስንሰግድ እነዚህን 13ቱን ሕማማተ መስቀልና አምስቱን ቅንዋተ መስቀል እያሰብን መስገድ አለብን። ቅዱስ ጳውሎስ በፊልጵስዮስ መልእክቱ በምዕራፍ 3 ቁጥር 10 እስከ 11 ላይ በመከራውም እንድካፈል ቢሆንልኝ በሞቱ እንድመስለው እመኛለሁ በማለት ተናግሯል ስለዚህ የሕማሙ የመከራው ተካፋይ የምንሆነው ሕማሙን መከራውን ስናስብና እያሰብን ስንሰግድ ነው አምስቱ ቅንዋተ መስቀል የሚባሉት ደግሞ እነሱም ሳዶር አላዶር ዳናት አዴራ ሮዳስ ናቸው ጌታችን በእነዚህ የብረት ችንካሮች ተቸንክሯል ይህም ሳዶር በተባለው የብረት ችንካር ቀኝ እጁን አላዶር በተባለው ግራ እጁን አዴራ በተባለው መሀል ልቡን፣ ዳናት በተባለው ሁለት እግሩን አንድ ላይ፣ ሮዳስ በተባለው መሀል ደረቱን የተቸነከረው። እነዚህ የብረት ችንካሮች ቁመታቸው ክንድ ከስንዝር የሚያክሉ ሲሆኑ ከሥጋና ከአጥንቱ አልፈው ሰውነቱን ጥሰው የተሰቀለበትን መስቀል በስተው እያንዳንዳቸው ጌታችንን ከመስቀሉ ጋር አጣብቀውት ነበረ። ወደ ዋናው ጥያቄ ስመለስ በሰሞነ ሕማማት ብዙዎቻችሁ የሚጸለዩትና የማይጸለዩት ጸሎቶች ጥያቄ እንደሚሆንባችሁ ግልጽ ነው። ስለዚህ ይህንን ጥያቄ በተቻለኝ አቅም ለመመለስና እናንተም ተረጋግታችሁ አውቃችሁ ሕማማትን በስግደትና በጸሎት እንድታሳልፉ ጥቂት ይህንን እላለሁ። በዚህ በሰሞነ ሕማማት አንዳንዶች ይህ አይጸለይም ይህ ይጸለያል እያሉ ምክንያቱን ሳያስረዱና ሳያውቁ ሲጽፉ ብሎም ሲያስተምሩ ይስተዋላል። ይህ ደግሞ ምዕመናንም በጸሎት ዙሪያ ጥያቄና ውዝግብ ውስጥ ይከታቸዋል። እንደሚታወቀው በሰሙነ ሕማማት የጌታችን ሕማም፣ ስቃይ፣ መከራ እንግልትና ሞት የሚታሰብበት እንጂ የሌሎቹን የቅዱሳንን በዓላት አብረን የምናስብበት ጊዜ አይደለም። ምክንያቱም የእነሱ በዓል ከጌታ ሕማም፣ ስቃይ፣ መከራና ለሰው ልጆች ከከፈለ ዋጋ አይበልጥምና እንኳንኛ በዚህ በሰሙነ ሕማማት በአጸደ ነፍስ ያሉትም ቅዱሳን የጌታን ሕማም የሚያስቡበት እንጂ የራሳቸውን ክብር የሚሹበት ጊዜ አይደለም። ታዲያ በዚህ በሰሞነ ሕማማት የሚጸለዩ ጸሎቶች የትኞቹ ናቸው? የሚለውን ስናይ በሰሞነ ሕማማት ምዕመናኑ ከሚጸለዩ ጸሎቶች ውስጥ ዳዊት፣ ውዳሴ ማርያም፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን፣ ሰኔ ጎልጎታ፣ ትምህርተ ኅቡዓት፣ ድርሳነ ማሕያዊ፣ ድርሳነ መድኃኔዓለም ወዘተ ናቸው። አንዳንዶች ኬት እንዳገኙት ባላውቅም ውዳሴ ማርያምና ዳዊት ብቻ ነው የሚጸልዩ ይላሉ። ይሄ ልክ አይደለም። በሰሙነ ሕማማት የማይጸልዩ ጸሎቶች ተብለው የተከለከሉ ጸሎቶች የሉ። አንዳንዶች መልካ ማርያምና መልካ ኢየሱስ አይጸልዩም ይላሉ። ግን በግብረ ሕማማት ላይ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ይጸልያል። ይህ የሚያሳየው የጌታን ሕማም በተመለከተ ለጌታ ሕማም የሚስማማ መልካ መጸለዩን ነው። አንዳንዶች መልካ ኢየሱስ ላይ ሰላም ለትንሣኤከ ሰላም ለርገተከ የሚሉ ሰላምታዎች ወይም ምስጋናዎች አሉ። ስለዚህ እስከ ዓርብ የጌታን ትንሣኤና ርገት ሳይሆን ሕማማትን ስለምናስብ አይጸለይም ይላሉ። የጌታን ትንሣኤና ርገት ተስፋ አድርገን ብንጸልየው የሚከለክለን የቤተ ክርስቲያን ሥርዓት የለም። በእርግጥ በሰሞነ ሕማማት የመላእክት ድርሳናትና የቅዱሳን ገርላት አይጸለይም ወይም አይነበብም። ይህ የሆነው ቢጸለይ ነውር ኖሮበት ሳይሆን በሰሞነ ሕማማት ቅዱሳን መላእክትንና ቅዱሳን አባቶቻችንና እናቶቻችንን በድርሳናቸው፣ በገድላቸው፣ በመልካቸው የምናስብበት ጊዜ ስላልሆነ ነው። ግን በግብረ ሕማማት ድርሳነ ዮሐንስ አፈወርቅና ድርሳነ ስምዖን ዘዓምድ ይነበባል። እንደሚታወቀው በሰሞነ ሕማማት ላይ የግዝት በዓላት ወይም ታላላቅ በዓላት ቢውሉ እንኳን ሰሞነ ሕማማቱ ስለሚሽራቸው እነሱ እንኳን አይታሰቡም። ዋናው ዓላማው በሰሞነ ሕማማት በቤተ ክርስቲያናችን ብዙ መጽሐፍት ስለሚነበቡ ከጸሎታችንና ከስግደታችን ጎን የሚነበቡትን መጽሐፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው። በዚህ በሰሞነ ሕማማት ጥንታዊ ጸሎት የሆነው የጸሎት አባት የሚባለው መዝሙረ ዳዊትን በርትቶ መጸለይ ይገባል። መዝሙረ ዳዊትን በሰሞነ ሕማማት ብቻ ሳይሆን በመደበኛው ጸሎታችን ውስጥ በማካተት ልንጸልየው ይገባል። በዚህ በሰሞነ ሕማማትና በመደበኛው ጸሎታችን መዝሙረ ዳዊትን እንዴት አድርገን ወይም እንዴት ከፍለን የምንጸልየው ለምትሉ፣ በእርግጥ በእጃችን ያለው የምንጠቀምበት መዝሙረ ዳዊት ልክ እንደ ውዳሴ ማርያምና እንደ ሰይፈ ስላሴ በየዕለት ወይም በሰባቱ ዕለታት ተከፋፍሎ ለህትመት ባይበቃም አባቶቻችን ግን ከሰኞ እስከ እሑድ ከፋፍለውታል። መዝሙረ ዳዊትን መጸለይ የምትፈልጉ ሰዎች ከመዝሙር አንድ እስከ መዝሙር 30 ያለው ሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 31 እስከ መዝሙር 60 ያለው ማክሰኞ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 61 እስከ መዝሙር 80 ያለው ረቡዕ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 81 እስከ መዝሙር 110 ያለው ሐሙስ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 111 እስከ መዝሙር 130 ያለው አርብ የሚጸለይ መዝሙረ ዳዊት ነው። ከመዝሙር 131 እስከ መዝሙር 150 ያለው ቅዳሜ የሚጸለይ መዝሙረ ዳዊት ነው። ጸሎተ ነቢያትና መሐሌ ዘሰለሞን ደግሞ እሁድ የሚጸልዩ ናቸው። ስለዚህ በዚህ መልኩ በሰሙነ ሕማማትና በዕለት የዕለት የጸሎት ሕይወት መዝሙረ ዳዊት እንጸልይ። በቅርቡ መዝሙረ ዳዊትን በተመለከተ በሰፊው አቀርብላችኋለሁ። ሌላ ውዳሴ ማርያም፣ አርጋኖን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክ ወዘተ በግል መጸለይ የሚከለክል ስርዓት የለም። ያ የተረገመ መናጢ በየሰው እያደረ አጉል የቤተ ክርስቲያን የሥርዓት ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያዘናጋን እንጠንቀቅ። ቢቻል በአብይ ጾም የተዳከምን በዚህ ሳምንት በጸሎትና በስግደት በመበርታት ልንተጋ ይገባል። በተለይ ደግሞ እጅጉን በስግደት ልንበረታና በርትተን ልንሰግድ ይገባል። ምክንያቱም የጌታችን ሰሙነ ሕማማት የስግደት በዓላት ስለሆነ። ሰሙነ ሕማማት እንደምታውቁት ከሐሙስ በስተቀር በቅዳሴ በማሕሌት በሰዓታት የሚታሰብ አይደለም። በጸሎትና ይልቁንም በስግደት የምናስብበትና የጌታን መከራ የምንካፈልበት በዓል ነው። በሰሞነ ሕማማት በስግደት መሬት ወድቃችሁ ስትነሱ የምታስቡት ጌታችን መስቀል ተሸክሞ መሬት እየወደቀ መነሳቱን ነው። በዚህም የጌታ መከራ ተሳታፊ ትሆናላችሁ። በስግደት ሲደክማችሁ ጉልበታችሁ ሲዝል የምታስቡት ጌታችን መስቀል ተሸክሞ ወደ ቀራኔው ተራራ ሲወጣ የተሰማውን ድካም ነው። በዚህም የጌታ የድካሙ ተካፋይ ትሆናላችሁ። በዚሁ አጋጣሚ ያለፈ ስለሆነ መንፈሳዊ ሞራል እንዲሆናችሁ በሰሞነ ሕማማት ከወዳጆቼ ጋር እንዴት እንደምንሰግድ ልንገራችሁ። የዛሬን ያድርገውና በፊት እንጦጦ ማርያም በምኖርበት ጊዜ ከወዳጆቼ ጋር ሕማማትን በደንብ እንሰግዳለን። የምንሰግደው እንዴት መሰላችሁ? ጌታችን የተገረፈው 6666 ጊዜ ነው። ስለዚህ የጌታን ግርፋት በስግደት ለማሰብ ከሰኞ እስከ ረቡዕ ባሉት ሶስት ቀናት ውስጥ 6666 ስግደት እንሰግዳለን። ሰኞ 2222 እንሰግዳለን፣ ማክሰኞ 2222 እንሰግዳለን፣ ረቡዕ 2222 እንሰግዳለን። እነዚህን ስትደምሩ 6666 ይሆናል። እነዚህን እየቆጠርን ከሰኞ እስከ ረቡዕ እንሰግድና ሐሙስ ጸሎተ ሐሙስ ስለሆነ ቅዱስ ቁርባን እንቀበላለን። ዓርብ ደግሞ የስቅለትን ስግደት በቻልነው አቅም በደንብ እንሰግዳለን። ይህንን በአንዴ እሰግዳለሁ ብላችሁ ልትጎዱ ትችላላችሁ። ስግደት ልምድ፣ ብርታት፣ ጉልበትና የእግዚአብሔር እገዛ ይጠይቃል። አንዱ እኛን አይቶ እንደኛ እሰግዳለሁ ብሎ ራሱን ስቶ ታሙ ሆስፒታል ገብቷል። ጥሩ የስግደት ልምድ ያላችሁ በተለይ ወጣቶች እንዲህ ብትሰግዱ በእውነት እንዴት ደስ እንደሚል በስግደቱ ድካም የምታገኙት መንፈሳዊ ብርታት በጣም ደስ ይላል። ጉልበታችን እንኳን በስግደት በኃጢአት ይደክማል። ሌላው ድርሳነ ማኅየዊ የሚባለውን ስለ ጌታችን ሕማም፣ ስቃይ፣ መከራ በአስገራሚ ሁኔታ የሚነግረንን መጽሐፍ ገዝታችሁ ጸልዩ። ምክንያቱም ድርሳነ ማኅየዊም በሰሙነ ሕማማት ብቻ ሳይሆን የጌታን መከራና ውለታ እያሰበ ዓርብ ዓርብ ቀን የሚጸልይ ሰው በነፍሱም በሥጋውም ይከብራል። በመንግስተ ሰማያትም እድል ፈንታው ጽዋ ተርታው ጌታችንን ከገነዙት ከኒቆዲሞስና ከዮሴፍ ጋር ይሆናል። እንዲሁም በሰባቱ ጊዜያት የሚጸልየው ሰው ቢኖር በነፍሱም በስጋውም ፈጽሞ ይከብራል። በመንግስተ ሰማያትም እድል ፈንታው ጽዋ ተርታው እስከ ሰባ ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ በኋለ መዋል ከቅዱስ ዮሐንስ ጋር ይሆናል የሚል ታላቅ ቃል ኪዳን አለው። አራቱ ወንጌላውያንና ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥ፣ መልቴዳና በርዜዳ የተባሉት ቅዱስ ሃናንስ የጻፉትን ድርሳነ ማህዩንም በመጸለይ የጌታን ሕማም ልናስብና ከቃል ኪዳኑ በረከት ልንሳተፍ ይገባናል። የወለላይቱ እመቤት ልጆች ድርሳነ ማህዩ ልክ እንደ ውዳሴ ማርያም የየለት ወይም ከሰኞ እስከ እሑድ የተከፋፈለ በመሆኑ ለመጸለይ አይከብድም። በዚህ በሰሞነ ሕማማት እመቤታችን በልጇ የተነሳ ብዙ መከራ ደርሶባታልና ጌታን በእርሷ ስጋ ተሰቅሏልና እርሷን በወዳሴ ማርያም በመልካዋ በአርጋኑን በሰኔ ጎልጎታ በጸሎተ ባርቶስ ወዘተ ልናስባት ልናመሰግናት ይገባል። ቅድስት ሥላሴንም በሰይፈ ሥላሴ ልናመሰግናቸው ይገባል። ጌታችንንም በሰይፈ መለኮት በወዳሴ አምላክ በዳዊት በድርሳኑ ልናስበውና ልናመሰግነው ይገባል እንጂ በሕማማት ምክንያት ከጸሎት ልንርቅ አይገባም። ያስተማርን የመከረን የአባቶቻችን አምላክ ሉለባሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና የደረሰው ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና የደረሳት አሜን።